ሰላም ጤና ይስጥልን አርማጅ ተመልካቾቻችን ጥቅምት 12 2018 ዓ ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ መረጃና ዘገባዎቹን እየተከታተላቸው አብራቸው እንድትቆዩ በአክብሮት እጋብዛለሁ በዚህ ሰዓት በተለያዩ የአማራ ክልል አካባቢዎች ያሉ የ24 ሰዓት ዝርዝር የግንባር መረጃዎችን የማደርሳችሁ ይሆናል በደጋ ዳሞት ፈረስ ቤትና ከተማ አካባቢ ትናንትና የጀመረ ሁለተኛ ቀኑ የያዘ ከባድ ውጊያ እየተደረገ ነው የሚገኘው። እንዲሁም ደግሞ በደቡብ ጎንደር ቀሪ የነበረው የብልጽግና ሚሊሻና አድማ ብተና እንደዚሁ ምሽቱን ስምምነት አድርጎ ለቆ ወጥቷል። ከዚህ ጋር በተያያዘ ዝርዝር መረጃ አለኝ በስፋት የማደርሳችሁ ይሆናል። እንዲሁም ደግሞ በኢትዮጵያና ሱዳን ድንበር አካባቢ ባሉ ሰፊው የምራብ ጎንደር ቀጠናዎች አካባቢ አዲስ ወታደራዊ እንቅስቃሴዎች አሉ። ከዚህ ጋር በተያያዘም በአካባቢ ያለውን ሁኔታ በተመለከተ ዝርዝር መረጃ የማደርሳቸው ይሆናል። በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን እየተከታተላችሁ እናንተ ማብራችሁ እንድትቆዩ ነው ባክሮት የምጋብዛችሁ። ጄኔራሎቹ እንደዚሁ ወልዲ አስቸኳይ ስብሰባ ጠርተዋል። ከዚህ ጋር በተያያዘም ያለውን ዝርዝር መረጃ የማድርሳችሁ ይሆናል። እነዚህ እና ሌሎች መረጃዎች እየተከታተላችሁ ሀሳብ አስተ ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ ልትልኩ ልትችላላችሁ። በቅሊንጦ የሚገኙ እስረኞችን በተመለከተ ፍርድ ቤት ቀርበዋል። እነ ክርስቲያን ስለ ጤና ሁኔታቸው፣ እና ዮሐንስ ቦያለው ስለ ማንነት በደሉን በተመለከተ ለፍርድ ቤቱ ያነሷቸው ጉዳዮች አሉ። ይህንን በተመለከተ በዚህ ሰዓት ወደ እናንተ ከማድረሳቸው መረጃዎች መካከል የተካተቱ ናቸው። የተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዚህ በላይ አማራ ሊዋረድ አይገባውም ይበቃል ብሏል። የዮሐንስ ቧ ያለው በፍርድ ቤት ተገኝቶ እየተፈጸመ ያለውን በአማራ ላይ ጸያፍ የሆኑና ለሚዲያ የማይቀርቡ ቃላት ጭምር እየተጠቀሙ ባለጊዜ ፖሊሶች፣ እነ ኢንስፔክተር ድሪባ ሰንበቶ የሚናገሩትን ጉዳይ በተመለከተ ለፍርድ ቤትና ለሚዲያ ጉዳዩን ገሃድ አውጥተዋል። ይህን ጨምሮ ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ጎረቤት ሀገራት የሚወስደን መረጃ አለ። በአፍሪካ ቀንድ ያለውን አጠቃላይ ሁኔታ በተመለከተ በተለይ የሱዳን ኤርትራ እና አፍሪካ ቀንድ ሶማሊያን የተመለከቱ መረጃዎችን በቅደም ተከተል ወደ እናንተ የማደርስ ይሆናል። የአማራ ብልጽግና ባሕር ዳር ከተማን ሙሉ በሙሉ ሰላም አድርግ ያለው ፀጥታና ደህንነቱ አስተማማኝ ደረጃ ላይ ደርሷል። ካሁን በፊት ላለፉት ሶስት ዓመታት ተቋርጦ የነበረው የጣና ፎረም እና ዓለም አቀፍ ስብሰባዎች መደረግ አለባቸው የሚል ጥሪ እያቀረበ ነው የሚገኘው። ይህንን መግለጫ እያወጣ ባለበት ሰዓት ግን በባህር ዳር አየር ማረፊያ አቅራቢያ የተፈጸመው ምንድን ነው? እሱንም በዚህ ሰዓት የማደርሳችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ጥቆማ ዜናችን ሜል ዶት ኮም እንዲሁም ደግሞ በቴሌግራም በዋሳፕ በሜሴንጀር መልእክቶችን እየላካችሁ ነው። ብዙዎቻችሁ ይህንን በቀጥታ አድርስልን በሚል በርካታ መልእክቶችን ልካችኋል። እንግዲህ ከተለያዩ የኢትዮጵያ አካባቢዎች በተለይ አማራው አንድ መሆን ያልቻለው በዚህ ሰዓት ምንድን ነው የሚሉ ጉዳዮችን ጭምር እያነሳችሁ በተለይ ፋኖን አንድነት በፍጥነት ወደፊት መምጣት አለበት ከተለዋጭ ሁኔታዎች አንጻር በርካታ ሀሳብ አስተያየቶችን አድርሳችኋል። እንዲሁም ደግሞ የመፍትሄ ሀሳብ ያላችኋቸውንም ሀሳቦች እንደዚሁ አድርሳችሁኛል። በእጅጉ ነው የማመሰግነው። ሥነልቦናና ጦርነት ፕሮፓጋንዳና ጦርነት በሚልም እንደዚሁ ረዘም ያለ ጽሁፍ ያደረሳችሁኝ ያላችሁ ተመልክቼዋለሁ። አሁንም ተሳትፏችሁ ይቀጥል። ያልቀረቡ ሌሎች ሀሳብና ጥቆማዎቻችሁ የሚቀርቡ ይሆናል ወደፊት ለችሎት መረጃዎች ነው የሚሄደው። ወደ ችሎት መረጃዎች ሲሄድ እነ ቴዎድሮስ ታምሬ ነገ ልደታ ከፍተኛ ፍርድ ቤት ይቀርባሉ። በጥቅምት አስር ልደታ ከፍተኛ ፍርድ ቤት የቀረቡት እና ዮሐንስ ቧያለው፣ ክርስቲያን ታደል እና ሌሎቹ በፍርድ ቤቱ ለችሎቱና ለዳኞቹ የተናገሯቸው ጉዳዮችም አሉ። እነሱንም መለሳለሁ። እነ ቴዎድሮስ ታምሬ ነገ ልደታ ከፍተኛ ፍርድ ቤት የሚቀርቡት እንግዲህ በዚህ መዝገብ ሀያ ሶስት የሚሆኑ የህሊናና የፖለቲካ እስረኞች የሚገኙበት መዝገብ እንደሆነ ጠበቆቻቸው ገልጸዋል። በእነ ቴዎድሮስ ታምሬ የመዝገብ መጠሪያ ስም ጥቅምት 13 2018 ልደታ ከፍተኛ ፍርድ ቤት የሽብር ችሎት ይቀርባሉ። ቀጠሮ የተሰጠውን ባለፈው ሐምሌ፣ ጠበቆቹ በቀረቡት ሰነድ ላይ አስተያየት ሰጥተዋል። በሰነዱ ላይ ይህንን አስተያየት ችሎች ፍርድ ቤቱ ለመስማት እና የከላከሉ ወይስ አይከላከሉ የሚል ብይን ለመስጠት እንደሆነ ነው ጠበቆች የገለጹት። በተመሳሳይ እነ ዶክተር ወንዶሰንም እንደዚሁ ጥቅምት 14 የፊት ከሁለት ቀን በኋላ ልደታ ከፍተኛ ፍርድ ቤት ይቀርባሉ። እነ ዶክተር ወንዶሰን አሰፋ ከሁለት ወራት በኋላ ከነገ ወዲያ ጥቅምት 14 2018 ልደታ ከፍተኛ ፍርድ ቤት ይቀርባሉ። 53 ተጠርጣሪዎች በሚገኙበት መዝገብ 23 ብቻ ናቸው አሁን በስር ላይ የሚገኙት። ሌሎቹ የፋኖ መሪዎችን ጨምሮ በሌሉበት የተከሰሱ ናቸው በዚህ መዝገብ ፖለቲከኞች፣ የምክር ቤት አባላት፣ ጋዜጠኞች፣ ታዋቂ ፋኖ መሪዎች፣ ምሁራን የሚገኙበት መዝገብ ነው። ባለፈው ሐምሌ 2017 የተሰጠው የመጨረሻ ቀጠሮ ጥቅምት 14 2018 ዓ.ም ፍርድ ቤቱ ብይን ሊሰጥ ነው ተለዋጭ ቀጠሮ የሰጠው ብለዋል። እንግዲህም ይከላከሉ ወይስ አይከላከሉ በሚለው ላይ ብይን ለመስጠት እንደሆነ ጠበቆቹ ይህንንም አሳውቀዋል። ሌላው መረጃችን ወደ ቅሊንጦ የሚወስደን ነው። የቅሊንጦ አስተዳደር የእስረኛ አስተዳደር የግቢ የእስረኛ ጥበቃ ደህንነትና ኃላፊዎች በእስረኛ አያያዝ በሰብዓዊ መብት አያያዝ ዙሪያ በጠበቆቹ እና በእስረኞቹ ክስ ቀርቦባቸዋል። ይህንን ተከትሎ የማረሚያ ቤቱ የጥበቃ ኃላፊዎች እነ ፖሊስ ድሪባ ሰንበቶ እና እነ ኮማንደር ጣሰው በእስረኞቹ ላይ እና በእስረኛ ቤተሰቦች ላይ በፈጸሙት ኢሰባዊ ድርጊት በጠበቆች እንዲሁም ደግሞ ጠበቆችንም ጨምሮ በጠበቆች ላይም ኢሰባዊ ድርጊት ፈጽመዋል። በዚህ በፈጸሙት የሰባው ድርጊት ነው ፍርድ ቤት እንዲቀርቡ ጥሪ የደረሰው። ይህንን ክስ ያቀረቡት የምክር ቤት አባላት ዮሐንስ ወያለው፣ ክርስቲያን ታደለ፣ ዶክተር ካሳ ተሻገር እና መርጌታ በላይ አዳሙ እንደሆኑ ነው መረጃው የሚገልጸው። እነዚህ እንግዲህ ለፍርድ ቤቱ የተለያዩ ጉዳዮችን አንስተዋል። በእስር ቤት ውስጥ የሚፈጸምባቸውን ግፍና ሰቆቃ በተመለከተ በተለይ መርጌታ በላይ እንግዲህ በእሳቸውና በባለቤታቸው ላይ በእስር ቤቱ የማረሚያ ቤት ኃላፊዎችና አስተባባሪዎች የተፈጸመባቸውን ድብደባ፣ ማዋከብ፣ ሕክምና መከልከል፣ በፍተሻ ሰበብ እንደዚሁ በፍተሻ ሰበብ የተሰሩ አስነዋሪ ድርጊቶችና ክብረነክ ተግባራትን ክብርን ማዋረድ፣ ስድብን፣ ማንጓጠጥን ጨምሮ ጥላቻ፣ ጠበቆች እንዳይጠይቋቸው መደረጉን፣ መከልከሉን፣ ንብረቶቻቸው መቀማታቸውን፣ የሌሊት ፍተሻ በሚል ድብደባ እና እንግልት እንደተፈጸመባቸው እንደዚሁ ይህንን ገልጸዋል። በዚህ ጉዳይ በዚህ ጉዳይ ላይ በተለይ በዋናነት ምክትል ኮማንደሩ እና ኢንስፔክተር ድሪቫ ሰንበቶ ተጠያቂ መሆናቸውንም እንደዚሁ ለፍርድ ቤቱ አቅርበዋል። ይህን እንግዲህ በተመለከተ በዚህ ጉዳይ ላይ የማረሚያ ቤቱ የፖሊስ አባላት እና አስተዳደር ኃላፊዎች ምላሽ እንዲሰጡ ለጥቅምት 18 2018 ዓ ም ተለዋጭ ቀጠሮ ፍርድ ቤቱ ሰጥቷል ወይም ደግሞ ጥሪ አቅርቧል። ሌላው እነ ስንታየው ንጋቱ የክስ መዝገብ ላይ የሚገኙ ስምንት ተከሳሾች የልደታ ከፍተኛ ፍርድ ቤት በዋስትና ይውጡ ብሎ ብይን መስጠቱ ይታወቃል። ይህንን ተከትሎ አቃቢ ህግና ፖሊስ ይግባኝ ጠይቀዋል። በዋስትና እንዳይወጡ እና ዋስትናውን በመቃወም አቃቢ ህግ ይግባኝ ማለቱን ተከትሎ ጠቅላይ ፍርድ ቤቱ በዋስትና እንዲወጡ የስር ፍርድ ቤት የወሰነውን ውሳኔ ሙሉ በሙሉ ሽሮታል። በዋስትና እንዳይወጡም ሲል እንደዚሁ አግዷል። ከዚህ ጋር በተያያዘ እንግዲህ ጠቅላይ ፍርድ ቤቱ በትላንቱ የችሎት ውሎ ውሳኔውን የሻረው ተጠርጣሪዎቹ ቢወጡ ወደ ፋኖ ይቀላቀላሉ፣ የፋኖ ኃይሎች አሁን ውጊያ እያደረጉ ስለሆነ ወደሱ ይቀላቀላሉ የሚል ተራ ምክንያት በማቅረብ ነው እየከለከላቸው። በቂሊንጦና በቃሊት እስር ቤት እንግዲህ ከ302 በላይ የህሊናና የፖለቲካ እስረኞች ይገኛሉ። ፍርድ ቤቶችም አፋጣኝ ፍትህ እየሰጧቸው አይደለም የፖለቲካ እና የደህንነት መስሪያ ቤቱን ውሳኔ እየተቀበሉ ነው ፍርድ ቤቶቹ የሚያዘግሙት። በዚህ መንገድ በታሳሪዎቹ ላይ በእስረኞቹ ላይ እንዲሁም ደግሞ በአጠቃላይ በህይወታቸው በጤናቸው ብሎም ደግሞ ከነሱ ጋር ተስስር ባላቸው ስራዎች እና ኃላፊነቶች ላይ ከፍተኛ ጉዳቶች እየደረሱ ነው። ይህንም በተመለከተ ጠበቆቻቸው ምሬታቸውን ለፍርድ ቤት አሰምተዋል። ከዚህ ጋር በተያያዘ ጥቅምት 12 2018 በዋለው ችሎት ላይ የፖለቲካና የህሊና እስረኞች ለችሎቱ ያለውን የማረሚያ ቤት ፍትህ አልባነት እና አጠቃላይ የፍትህ ስርዓቱን በተመለከተ ይደርስባቸው ያለውን ጉዳይ አንድ በአንድ ተናግረዋል። በዚህ መሰረት የመጀመሪያው ተናጋሪ መርጌታ በላይ አዳሙ ናቸው። መርጌታ በላይ አዳሙ በባለቤታቸው ላይ እሳቸውን ለመጠየቅ ስትመጣ የተፈጸመውን ግፍና ሰቆቃ ጨምሮ በዚህ በተለይ በፍተሻ መንገድ አስነዋ ድርጊት የሴት ፖሊሶች መፈጸማቸውን ይሄ ካስገድዶ መድፈር ያልተናነሰ ክብረነክ ተግባር ነው ሲሉ ይህንን ለፍርድ ቤቱ ተናግረዋል። የፍተሻ ስርዓታችሁን ልታዘምኑ ሲገባ በሁለት በሴት ልጅ ማህፀን እጅ እየሰደዱ መፈተሽ ተቀባይነት የሌለው ሰብአዊነትን፣ ክብርን የሚነካ ወንጀል ነው ሲሉ ለፍርድ ቤቱ ይህንን ተናግረዋል። ህክምና እንዲሰጣቸውና የተከለከሉት ህክምና በእስር ቤቱ በኩል እንዲፈቀድላቸው ከዞን ሁለት ወደ ዞን አራት እንዲመለሱ ባለፈው በሌሊት ከዞን ሁለት በአላግባብ መወሰዳቸውን ለፍርድ ቤቱ ገልጸዋል። እንዲሁም ደግሞ ከቅርብ ቤተሰቦቻቸው መካከል አይናቸው ማየት የማይችል አክስታቸውን እንዳይጠይቋቸው መደረጉና ለእሳቸው በሚመች ቦታ እንዲጠይቋቸው መጠየቃቸውን፣ በፍተሻ ሰበብ የሚፈጸም የሰብአዊ ድርጊት እንዲቆም እና ሌሎችንም ጥያቄዎች ለፍርድ ቤቱ አቅርበዋል። ክርስቲያን ታደለ እንግዲህ ከከረመበት የጤና ሁኔታ አንጻርም አጠቃላይ ያለው ሁኔታ ለፍርድ ቤት ሲያስረዳ ከፍርድ በፊት ስልታዊ በሆነ መንገድ በሕክምና ክልከላ እንድንሞት እየተሰራብን ነው፣ ሲል ምሬቱን ገልጿል። ተው፣ ይሄ ነገር ይበቃል፣ የግፍም ልክ አለው። ለትውልዱ ቂምና ጥላቻ አታውረሱ፣ ይሄ ጊዜ ማለፉ አይቀርም፣ ይሄ ጊዜ ያልፋል፣ እንዳንተዛዘብ ሲል ዳኞቹ ይህንን ተናግሯል። ሕክምና ያስፈልገኛል፣ ደም እየፈሰሰኝ ነው። እየተፈጸመብኝ ያለው ጉዳይ ሕይወቴን አደጋ ላይ የሚጥል ተግባር ነው። ስለዚህ ህክምና የከለከለኝ አካል ይጠየቅልኝ ሲል ለችሎቱ ይህንን አቅርቧል። እሱን ተከትሎ ሌላው ዮሐንስ ቧያለውም እንደዚሁ በተለይ በአማራነታቸው እና በማንነታቸው ከዚህ በላይ ሊዋረዱ እንደማይገባ ገልጿል። እነ ፖሊስ ድሪባ ሰንበቶ ክብረነክ፣ አዋራጅ ማንነት ተኩር ስድቦችን እንግዲህ ስድቦቹ ተገልጸዋል። ያው ለሚዲያ የማይሆኑ ናቸው። አጠቃላይ አማራን ህዝብ ክብር የሚነኩ ስድቦች ናቸው። እነዚህን እያነሱ ይሳደባሉ። አማራ እንደዚህ ያሉ በጅምላ ጥላቻቸውንና ስድባቸውን ያድርጋ ይሳደባሉ በሚል እንግዲህ በዚህ ክብረነክ እና ሰዋዊ ክብራችን ማንነታችን እየተዋረደ ይገኛል። በፊት ሲገርፉን የነበሩት የፌዴራል ፖሊስ አባላት አሁንም ቅሊንጦ እስር ቤት ጥበቃ ተብለው እስር ቤቱን ሞልተዋል። አሁን ለሕይወታችንም እንሰጋለን የአንድ ግለሰብ አምባገነን ስልጣንን ለማጽናት ሲባል ከዚህ በላይ እንድንዋረድ ሊደረግ አይገባም ሲል ዮሐንስ ፖያለው ምሬቱን ገልጿል። ሌላው ዶክተር ካሳ ተሻገር ነው። ዶክተር ካሳ ተሻገር በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ እና በአዲስ አበባ ከተማ አስተዳደር የምክር ቤት አባል ነው። ዶክተር ካሳ ተሻገር፣ ያለንበት ሁኔታ እጅግ አሳሳቢ ነው። እዚህ መተን እንጮሃለን፣ ችሎት ላይ ግን መፍትሄ የለም። ፍርድ ቤት የሚሰጠው ትዕዛዝ አይከበርም። ከታካሚ ልጄ ጋር እንድገናኝ ፍርድ ቤት ትዕዛዝ መስጠቱ ይታወቃል። የፍርድ ቤቱ ትዕዛዝ ግን አልተተገበረም። ፖሊስ እና ማረሚያ ቤቱ የፍርድ ቤት ትዕዛዙን አልተቀበሉትም፣ በማረሚያ ቤቱ ውድቅ ተደርጓል። ልጄን፣ የታመመ ልጄን እንዳላገኝ ተደርጊያለሁ። እና ፖሊስ ድሪባ ሕክምና ይናፍቅሃል እዚህ ግቢ አንተ አትወጣም አስክሬን ይወጣ እንደሆነ እንጂ በሚል ሕክምና በወቅቱ እንዳያገኝ እንዳደረጉትም እንደዚሁ ለችሎቱ ተናግሯል። በመጨረሻ ለችሎቱ እንግዲህ ያለውን ሁኔታ ከተናገሩት መካከል ጋዜጠኛ አባይ ዘውዱም ይገኛል። ጋዜጠኛ አባይ ዘውዱ የፌዴራል ፖሊስ የወሰደበት ንብረቶች አለመመለሱ በእጅጉ አሳሳቢ እንደሆነ እና ከዚህ በፊት አምስት ስልኮችን አንድ ካሜራን ጨምሮ በተለያየ ጊዜ ፌዴራል ፖሊስ ለምርመራ በሚል ወስዷል። ፍርድ ቤቱ እንዲመለሱ ትእዛዝ ቢሰጥም ፌዴራል ፖሊስ አልመለሰም። ይህንን መንገድ ላይ ሞባይል ከሚነጥቁ ዘራፊዎች የተለየ ሆኖ አናየውም። ይህም እንግዲህ የፕሬስ ነፃነት እንዳይኖር ሆን ብሎ የሚደረግ የአምባገነን መንግስት መገለጫ ነው። ፍርድ ቤት ንብረት እንዲመለስ የሰጠው ትዕዛዝ በፖሊስ አልተከበረም ሲል ይህንንም ገልጿል። እንግዲህ ከችሎት አንጻር ያሉ መረጃዎች እነዚህ ናቸው። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ ወደ ግንባር መረጃዎች ነው የሚሄደው። እንግዲህ ከዚህ ጋር በተያያዘ ሰሞን ላለፉት ሁለትና ሶስት ቀናት በተለይ ደቡብ ጎንደር እስቴ አካባቢ ያለውን ሁኔታ በተከታታይ የተለያዩ መረጃዎችን እያደረስኳችሁ ነበር። ዛሬም እና አመሻሹን በስቴ መካነ ኢየሱስ እንደዚሁ ከፍተኛ ተኩስ ነበረ። ይህንን ተከትሎ ምን ተፈጠረ የሚለውን በተመለከተ አዲስ መረጃ አካባቢው ወጥቷል። ስቴ መካነ ኢየሱስ ከተማ ምሽቱን ከፍተኛ ተኩስ ነበር። ፋኖ በሁለት ቀናት ልዩነት ወደ መካነ ኢየሱስ ከተማ ዘልቆ በመግባት ነው እንግዲህ ይህንን ተኩስ የከፈተው በዚህ በልዩ ዘመቻ የተኩስ ሽፋን በመስጠት ቀሪው የአድማብተናና የሚሊሻ ኃይል ወደ ፋኖ እንዲቀላቀል ተደርጓል። ጥቅምት 10 2018 በስቴ ቀጠና በተደረገው ጦርነት ከአንድ መቶ በላይ የሚሊሻና የአድማብተና አባላት ማለቃቸውን ተከትሎ ቀሪው የሚሊሻና የአድማብተና አባል እንዲሁም የብልጽግና ባለስልጣናት ሆን ተብሎ በተሰራ ሴራ ነው እየተመታ ነው የሚል አቋምና ቂም መያዛቸው ይታወቃል። ይህንም በተመለከተ መከላከያ አዛዦች አማራው እርስ በርሱ መጨራረሱ ለኛ ግድ አይሰጠንም ማለታቸውን ተከትሎ የአድማ ብተና የሚሊሻ እንዲሁም ደግሞ የአካባቢ የብልጽግና ባለስልጣናት በዚህ ጉዳይ ቅሬታ ፈጥረው ከፍተኛ ቁጣ ውስጥ ነው የሚገኙት። ይህንን ተከትሎ የሚሊሻና የአድማ ብተና ኃይሉ ድርድር በማድረግ ትላንትና ምሽት የሆነው ሆኗል ሲሉ የአይን ማኞች ይህንን ይገልጻሉ። የሆነው ጉዳይ የሚሉት የመረጃ ምንጮቹ የሚሊሻና የአድማ ብተና አስተባባሪዎችና አዛዦች ከፋኖ አዛዦች ጋር በመነጋገር ፋኖ ወደ ከተማ ገብቶ ተኩስ ሽፋን እንዲሰጣቸው እነሱም ይህንን አጋጣሚ በመጠቀም ወደ ፋኖ ቀጠና እንዲቀላቀሉ በወጣው መርሃ ግብር መሰረት ትላንትና መሻሹም ፋኖ ወደ ከተማው ዘልቆ በመግባት ይህንን ጥቃትና የተኩስ ሽፋን አድርጓል ነው ያሉት። በዚህም እንግዲህ እንዲቀላቀሉ ተደርጓል። ይሄ በብልጽግና የመጨረሻ ድንጋጤ መፍጠሩ ነው እየታወቀው እንግዲህ እስካሁን ባሉት መረጃዎች ከሁለት በላይ የአድማ ብተናና የሚልሻ አባላት ከነሙሉ ትጥቃቸው እንደተቀላቀሉ ሆን ማወቅ ተችሏል። ይሄ በብልጽግና በኩል ከፍተኛ ድንጋጤ ፈጥሯል። ሌላው እንግዲህ ደግሞ ሚልሻዎቹ ብስጭት ውስጥ ያስገባቸው ሌላም ከስተት አለ። በዚህ ቀጠና የሚልሻ አባላቶቹ ብስጭት ውስጥ ያስገባቸው ጉዳይ የብልጽግና ድራማ ነው ይላሉ። የብልጽግና ድራማ ከዚህ በፊት የፋኖ መሪዎች የነበሩ አሁን በብልጽግና ሹመት የሚሊሻ አዝማች የሆኑትን ግለሰቦች በተመለከተ የሚሊሻ አባላት ከፍተኛ ቅሬታ ውስጥ በመግባታቸው ነው። እንግዲህ ይህንንም አፍርሰው ወደ ፋኖ እየተቀላቀሉት ትላንትና ፋኖ ሆነው በርካታ ሚሊሻ ገደሉብን፣ አስገደሉን ዛሬ ደግሞ ወዶገብ የብልጽግና ሰው ሆነው ከኛ በላይ የተታመናላችሁ ተብለው ስልጣን ተሰጣቸው። ትላንትና ያስገደሉትን ሚሊሻ ዛሬ እንዲመሩ መደረጉን በእጅጉ የምንቃወመው ነው። የኛ ህይወት መቀለጃ ነው ወይ በሚል ቅሬታ ማቅረባቸውን የሚገሉት የመረጃ ምንጮች ለዚህ እንግዲህ ለዚህ ስርዓት ነው ወይ እኛ የምንሞተው በእኛ ህይወት ላይ የሚቀልድ ስርዓት፣ በሚል ሚሊሻዎቹ እነዚህ ሰዎች አንመራም በሚልም እንደዚሁ ተቃውሞ በማሰማት እንግዲህ ወደ ፋኖ ተቀላቅለዋል። አሁን ድረስ የቡድና አይነፍሶ ከፍ መሳሪያ የያዙ የአድማ ብተና የሚሊሻ አባላት በአጠቃላይ ከሀምሳ ሁለት በላይ ትላንትና መሻሹን መቀላቀላቸው ነው እየታወቀው በፋኖ በኩልም አቀባበል ተደርጎላቸዋል። ያው ከዛ ቀደም ብሎ እንግዲህ ከአንድ መቶ በላይ የሚደርሱ ጉዳት ደርሶባቸዋል። በዚህ ምክንያት ቀሪው እንዴት እንመታለን በሚል ይህን ውሳኔ ወስኗል። ከነዚህ ባሻገር እንደዚሁ አራት የብልጽግና የወረዳው ባለስልጣናትም ትላንትና ምሽት ጠፍተዋል ተብሏል። እነዚህ የብልጽግና ባለስልጣናት እስካሁን ድረስ እየተፈለጉ ነው። ስልካቸው አይሰራም፣ ጠፍተዋል ዛሬ ማለዳ ስብሰባ ተጠርተው ነበረ። ትላንትና ምሽት ጀምሮ ስልካቸውን አጥፍተው ጠፍተዋል። የብልጽግና ባለስልጣናት ወደ ፋኖ ስለመግባታቸው ወይ ደግሞ ወደ የት እንደሄዱም እስካሁን የተረጋገጠ ነገር የለም። እንደ አድማ ብተናና እንደሚሊሻ እስካሁን ድረስ በተጨባጭ ግን ፋኖን አልተቀላቀሉም ነው የተባለው። እንግዲህ በዚህ መሰረት መረጃ ምንጩ እንደሚለው ብልጽግና በወረዳው አብቅቶለታል ማለታቸውን አድማ ብተናውም። ለማን ብለን እንሞታለን የሞቱ ጓደኞቻችን ላይ መከላከያና እና ብልጽግና ሲሳለቁ ብንና ደንታ ቢስነታቸውን ሲያሳዩ አሁን አሻጥሩ ገብቶናል ስለዚህ ከዚህ በኋላ ለማን እንሞታለን ብሏል ተራራ ላይ ሆኖ የአፀፋ ምላሽ የሰጠ ሌላ የመንግስት ኃይል ነበረ በዚህ የመንግስት ኃይል በሰጠው አጸፋ ምላሽ መከላከያ ይደርስላቸዋል አይዟቸው እየተባሉ የነበሩት ናቸው ተኩስ ተኩሶ የነበረው በዚህም እንግዲህ ትናንትና ጉዳት ደርሷል በፋኖ በኩል የሽፋን ተኩስ ሰጡ ከነበሩት የፋኖ አባላት መካከል ሁለት የሚሆኑ የሞት ጉዳት ደርሶባቸዋል። ሌሎች ደግሞ የአካል ጉዳት ደርሶባቸዋል። ትላንትና እንግዲህ ይሄ ነው የሆነው። በስቴ ከተማ እስቴ የሆነው ነገር የብልጽግና አመራርና ሚሊሻ አድማብተናን እንዲሁም ደግሞ የዞንና የክልልን ባለስልጣናት ድንጋጤ ላይ ጥሏቸዋል። ከደብረታቦር እስከ ባሕር ዳር ድረስ ከፍተኛ ድንጋጤ ነው ያለው። የብልጽግና ባለስልጣናት እንግዲህ ፈርሷል። አድማ ብተናው ከፈረሰ ሚሊሻው ከፈረሰ እኛን ማን ይጠብቀናል? እኛ በቃለን በሚል ከባድ ጭንቀት ውስጥ ወድቀዋል። እንግዲህ ፋኖ እጅ እየሰጠ እየተበተነ ነው በሚል በተደጋጋሚ ለሕዝቡ የነገረነው ነገር ውሸት መሆኑን ሕዝቡም እያየው ነው። ስለዚህ ሕዝብ አያምነንም፣ ሕይወታችንም አደጋ ላይ ወድቋል የሚል ይህንን ፋኖ ጠፍቷል የሚለውን ወደ ራሳቸው ተገልብጠው እንግዲህ ሚሊሻ ፈርሷል ወደ ሚል ዘፈን እና ዜማ ቀይረውታል ሲሉ እንግዲህ ቀልድ አዘል አስተያየታቸውን የመረጃ ምንጮቹ አድርሰዋል። ወደ ምዕራብ ጎንደር የሚወስድን መረጃ አስከትላለሁ። በምዕራብ ጎንደር በኢትዮጵያና ሱዳን ድንበር አካባቢ አዲስ ወታደራዊ እንቅስቃሴ መኖሩን የአይን ማኞች ለኢትዮ ፎከስ አሳውቀዋል። የአይን ማኞቹ እንደሚሉት ወቅቱ የአዝመራ የሚሰበሰብበት ወቅት ነው። በተለይ ጊዜ የማይሰጠው የሰሊጥ አዝመራ ከቋራ እስከ ሁመራ በዚህ ቀጠና እና በዚህ ወቅት በሚሰበሰብበት በዚህ ሰዓት የመንግስት ኃይል ከፍተኛ ወታደራዊ እንቅስቃሴ ማድረጉ በባለሀብቶች፣ በኢንቨስተሮች፣ በአርሶአደሮች ላይ ስጋት ፈጥሯል ሲሉ ይገልጻሉ። በአርማጭሆ እንግዲህ ከሳንጃ እስከ ምዕራብ አርማጭሆ አብደራፊ ምድረገነት ማሰሮ ድረስ ያለው እንቅስቃሴን በተመለከተ ከማሰሮ በርካታ ኃይል ወደ ደንሱ ማተብሎ ወደሚጠራው አካባቢ ስለመንቀሳቀሱ፣ ከምዕራብ አርማጭሆ ካብራጅራ ወደ ቁጥር አንድ ከባድ መሳሪያና መካናይዝድ ኃይል ስለመንቀሳቀሱ በመተማ ሽመለ ጋራ ለሁለተኛ ቀን የዘለቀ ውጊያ ዛሬም እየተደረገ መሆኑ እና ትላንት ረፋድ ጀምሮ እየተደረገ ባለው ውጊያ በተለይ ከፋኖ አርበኞች ክፍለ ጦር፣ አጣነዋሴ ክፍለ ጦር፣ ለመራ ፋኖ ብሔራዊ ኃይል፣ የአካባቢው የክፍለ ጦርና የብርጌድ አባላት እየተሳተፉ መሆናቸውን የሚገልጹ የዓይን እማኞች፣ በውጊያ የደረሰውን ጉዳት በዝርዝር አላወቅንም። አዲስ አለም ተብሎ የሚጠራው አካባቢ ከሽመለ ጋራ እስከ ቁጥር አንድ ትላንትና ተኩስ ነበር። አመሻሹን ግን የመንግስት ኃይል አዲስ ዓለምን ለቆ ሲወጣ አዲስ ዓለምን እና ቁጥር አንድን ፋኖ ይዟል። በዙ 23 በሞርተር በድሽቃ ያለማቋረጥ በአካባቢው ድብደባ ነበረ። አመሻሹን ወደ ሽመለ ጋራ ሲመለስ የመንግስት ኃይል አዲስ ዓለምና ቁጥር አንድ በፋኖ መያዛቸውን ተከትሎ ዛሬ እነዚህ ቦታዎችን ቁጥር አንድና አዲስ ዓለምን መልሶ ለመያዝ ከጧት ጀምሮ የዙ 23 ድብደባ እያደረገ ነው። ከሽመለ ጋራ ወደ ቁጥር አንድና አዲስ ዓለም የዙ 23 ድብደባ በተከታታይ እየተደረገ ነው። መንግስት እንግዲህ በማዕከላዊ አርማጭሆ፣ በታች አርማጭሆ፣ በምዕራብ አርማጭሆ፣ በመተማና በቋራ ቀጠና አዲስ የእግረኛ መካናይዝድ ኃይል እያንቀሳቀሰ እንደሆነ ከጠዋት ጀምሮ የመረጃ ምንጮቹ ገልጸዋል። ይህም በአካባቢው ውጥረቱን እንዳይል አድርጎታል። ወደ ወልዲያ የሚወስድን መረጃ ላስከትል። ወልዲያ በወልዲያ ዩኒቨርሲቲ የሚገኙ የዩኒቨርሲቲው ስታፍ አባላት በጀኔራሎቹ አስቸኳይ ስብሰባ ተጠርተዋል። ጀኔራሎቹ አስቸኳይ የስብሰባ ጥሪ በሚል የስልክ መልእክት ነው የተላለፈው። ማንም ተሰብሳቢ ስልክ እንዲሁም ደግሞ ሌሎች የኤሌክትሮኒክስ መሳሪያዎችን ይዞ ወደ ስብሰባው እንዳይገባ በተላከው መልእክት ላይ አብሮ ማሳሰቢያ ተቀምጧል። የወልዳ ዩኒቨርሲቲ ስታፍ ጀኔራሎቹ ለአስቸኳይ ስብሰባ እንደሚፈልጓቸው ተነግሯቸው ወደ ስብሰባ መግባታቸውን የገለጹት የመረጃ ምንጮቹ ጀኔራሎቹ የዩኒቨርሲቲውን ስታፍ ለምን እንደፈለጉት አጀንዳው አልታወቀም። እንግዲህ ጀኔራሎቹ ዩኒቨርሲቲ ስታፍ ሲሰበስቡ ያው ወታደራዊ መመሪያ ካልሆነ በስተቀር መቼም ሌክቸር ሊያደርጓቸው እንደማይሆን እንገምታለን። ዝርዝር መረጃዎቹን ከተሳታፊዎቹ እናደርሳለን ብለዋል። ወደ ደብረ ብርሃን የሚወስድን መረጃ ላስከትል። ደብረ ብርሃን ጠባሴ ክፍለ ከተማ አንድ ባለሀብት በመኖሪያ ቤቱ በር ላይ ባልታወቁ አካላት ተገድሏል ተብሏል። ባለሀብቱ መኖሪያ ቤቱ በር ላይ ሆኖ ስልክ እያወራ በነበረበት ሰዓት ከምሽቱ 12 ሰዓት ከ20 ነው የተገደለው። ባለሀብቱ ብር አምጣ የሚል ተደጋጋሚ ጥያቄ እና በማስፈራሪያ በዛቻ መልክ ሲደርሰው እንደነበር እሱም እናንተ እነማናችሁ ገንዘብ የሚጠይቁት በሚል ምላሽ ይሰጥ እንደነበር የመረጃ ምንጮቹ ገልጸዋል። እንግዲህ ይህን በተመለከተ ባልታወቁ ኃይሎች ግድያ ተፈጽሞበታል። ደብረ ብርሃን ከተማ ከመንግስት የጸጥታ ኃይል ቀድሞ በጡረታ እና በተለያየ መንገድ የወጡ አሁን በጸጥታ ስምሪት ላይ ካሉት ጋር በመቀናጀት በሲቪሎች ላይ አፈና፣ እገታ፣ ባለሀብቶች ላይ ተመሳሳይ የገንዘብ ጥያቄ በመቀበል እንደዚሁ ህዝቡን እያማረሩ ይገኛሉ። በዚህ መንገድ በጣም የሚያሳዝነው ደብረ ብርሃን የሚፈጸመው እገታና የገንዘብ መቀበል፣ ገንዘብ ከተቀበሉ በኋላ አምስት ሰዎች እስካሁን ድረስ በነዚህ አፋኞች ተገድለዋል። ገንዘብ ከተቀበሉ በኋላ ሰዎቹን የገደሏቸው በመንግስት መዋቅር ውስጥ ያሉ ስለሆኑ መረጃው እንዳይወጣ በሚል ነው። ገንዘብ ተቀብለዋል፣ ሰዎቹንም ገድለዋል። ይህንን ከሆነ በኋላ የአካባቢው ካድሬዎቹ ፋኖ ይህንን እንዳደረገ እና በንጹሃን ላይ እንዲሁም ደግሞ ከገንዘብ እገታ ጋር ገንዘብ ዝርፊያ በሚል እንደገደለ በተደጋጋሚ የሚያሰራጩትን ዘገባ አሁን ህዝቡ እየተረዳው እንደሆነ የመረጃ ምንጮቹ ገልጸዋል። ወደ ባሕር ዳር የሚወስድ መረጃ ላስከትል። ባሕር ዳር አየር ማረፊያ አቅራቢያ ጥበቃ ላይ በነበሩ የፌዴራል ፖሊስ አባላት ላይ ድንገተኛ ጥቃት ተፈጽሟል። ትናንትና በተፈጸመው ድንገተኛ ጥቃት ሁለት የፖሊስ አባላት ሲሞቱ አንድ ሌላ ቆስሏል፣ የሚል መረጃ ነው የወጣው። በዚህም የሬዲዮ መገናኛ እና እንደዚሁ ደግሞ ተተኳሽ በፋኖ ተወስዷል። ይህ በእንዲህ እንዳለ የባህር ዳር ከተማ አስተዳደር ከተማው ፍጹም ሰላም ነው፣ ከዚህ በፊት በጸጥታ ምክንያት ተቋርጠው የነበሩ ዓለም አቀፍ ስብሰባዎች እንዲሁም ደግሞ የሀገር ውስጥ ክንውኖች መቀጠል አለባቸው፣ መቀጠል ይችላሉ ሲል ትናንትና ተናግሯል። ለምሳሌ በአፍሪካ ደረጃ የሚደረገው ጣና ፎረም እየተባለ በአፍሪካ የሰላምና ደህንነት ጉዳይ የሚመክረው መድረክ ለአለፉት ሶስት ዓመታት በባህር ዳር ተቋርጧል። ይህንን ለማዘጋጀት አስተማማኝ ሰላምና ጸጥታ አለ ሲል ከተማ አስተዳደሩ አስታውቋል። እንግዲህ አየር ማረፊያ ጥበቃ ላይ የነበሩ የፖሊስ አባላት ላይ ጥቃት ደርሷል የሚል መረጃ አብሮ በወጣበት ሰዓት ነው ይህንን መረጃ እየተናገሩ ያሉት። እንግዲህ በባህር ዳር በቅርብ ርቀት በሚገኙት አካባቢዎች ነው ለምሳሌ እንደ እስቴ አካባቢ ሚሊሻና ብልጽግና እየፈረሰ ያለው እነሱ ግን ይህንን እየተናገሩ ነው። በባህር ዳር በቅርብ ርቀት ካሉ አካባቢዎች መራዊ ከተማ ማዘጋጃ ቤት ቅጥር ግቢ ፋኖ በፈጸመው ጥቃት እንደዚሁ ጉዳት መድረሱንም ፋኖ ሀብታሙ የሱፍ ገልጿል። ፋኖ ሀብታሙ የሱፍ በጥቃቱ ከአምስት በላይ በቢሮ አካባቢ የነበሩ የሚሊሻና የጸጥታ እንዲሁም ደግሞ የፖለቲካ ሰዎች ላይ ጉዳት ደርሷል፣ የጉዳቱ ደረጃ ግን በውል አልታወቀም ሲል ነው የገለጸው። ሌላው መረጃችን ወደ ደጋ ዳሞት የሚወስደን ነው። ደጋ ዳሞት ፈረስ ቤት ከተማ አሁን በዚህ ሰዓት ውጊያ እየተደረገ መሆኑን የሚገልጽ መረጃ ወጥቷል። ትላንትና መሻሹን ጀምሮ በተለያዩ የፈረስ ቤት ከአረፋ ደብተራ ጀምሮ እየተደረጉ ያሉ ውጊያዎችን በተመለከተ በቀጣዩ መረጃ በዝርዝር የምመለስበት ይሆናል። ሌሎች መረጃዎችን ላስከትል። ምርጫ ቦርድ ለ2018 ሰባተኛው ሀገራዊ ምርጫ ያለውን ዝግጅት በተመለከተ ፓርቲዎች ተቃውሞ አቅርበውበታል። ፓርቲዎቹ 2018 ምርጫ ለማድረግ ምንም የሚያስችል እና የሚያስተማም ነገር የለም፣ አጠቃላይ አስቻይ ሁኔታ የለም ሲሉ ነው የተሟገቱት። ፓርቲዎቹ የሰላም የጸጥታ የደህንነት ዋስትና የለም፣ በትግራይ በአማራ በኦሮሚያ ይህንን ለማድረግና ምርጫ ለማስኬድ የሚያስችል አውድ ስለሌለ ይህንን ጉዳይ አንስተው ተከራክረዋል። ምርጫ ቦርድ ግን መርሃ ግብሬን ጠብቅ አደርጋለሁ እያለ ነው የሚገኘው ምርጫ ቦርድም ችግሩን አምኖ ተቀብሎ በትግራይም በአማራ ምንም አይነት ዝግጅት ስራ አለመስራቱን ገልጾ ሆኖም ግን በቴክኖሎጂ የሚሰራ ስለሆነ ወደፊት አደርገዋለሁ የሚል ሙግትና ክርክር ነው እያቀረበው። ፓርቲዎቹ ግን ይህንን የስሙላና መርሃ ግብር ለማሟላት የሚደረግ ነገር አንቀበለው ነው ያሉት። በአጠቃላይ እንግዲህ አሁን በኢትዮጵያ ውስጥ ባለው የፖለቲካና የጸጥታ ብሔራዊ ቀውስ ምክንያት ሁለት ተቋማት የህዝብ ተቀባይነት የሌላቸው መሆኑ ይታወቃል። አንደኛው ምክክር ኮሚሽን የሚባለው ነው ሁለተኛው ደግሞ ምርጫ ቦርድ ነው። በኢትዮጵያ ውስጥ ምርጫ ለማድረግ የሚያስችል ሁኔታ የለም፣ በምርጫ የሚመጣ ነገር የለም በሚል በብዙ አካባቢዎች የትጥቅ ትግል እየተደረገ ባለበት ሰዓት ስለ ምርጫ ቦርድ መናገር የእርባና ቢስነት ነው የሚሉ አስተያየቶች ይደመጣሉ። ከዛ ባሻገር ምክክር ኮሚሽኑም እንደዚሁ ምክክር ለማድረግ በአስቻይ ሁኔታ በሌለበት፣ ሁሉም በሰላምና በድርድር ባልተቀመጠበት፣ ብዙ የፖለቲካ ጥያቄ ያለው ኃይል ትጥቅ ይዞ በሚንቀሳቀስበት በዚህ ወቅት ድርድር ምክክር በሚል የተደረገ ያለው አሻጥርም ተቀባይነት የለውም ሲሉ ነው የገለጹት። ሌላው የኤርትራ መንግስት ደጋፊዎች ለአርኤስኤፍ ወይም ደግሞ ለሱዳኑ የፈጥኖ ደራሽ ኃይል ምላሽ የሚሆን ምላሽ የሚመስል ሀሳብ በማህበራዊ ሚዲያ ላይ እየሰጡ ነው የሚገኙት። ይህንን ቡድን ፈጥኖ ደራሽ ኃይሉን የአረብ ኤሚሬትስ አሻንጉሊት ሲሉ፣ የራሱን ሕዝብ የሚገድል ቅጥረኛ ወታደርን እየመለመለ የራሱን ሕዝብ የሚጨፈጭፍ ጅላጅል ሲሉ ገልጸውታል። ከዚህ በፊት እንግዲህ ከቦጎታ አውሮፓ ኢትዮጵያ እንዲሁም ደግሞ ሶማሊያ ቦሳሶ ወታደራዊ ካምፖችን ወይም ደግሞ የቅጥረኛ ወታደሮችን ቤዝ አድርጎ ህዝቡን ሲጨፈጭፍ የነበረው አሁን ቤዙን ወደ ሱዳን ውስጥ ወደምትገኘው ኒያላ ከተማ አዛውሯል። ይሄ እንግዲህ ከዚህ በፊት በዚህ በሶማሊያ ቦሳሶ በተለይ ወታደራዊ ካምፕ አድርጎ ድጋፍ ሲቀበል ቅጥረኛ ወታደሮችን ሲያመጣ ከአረብ ኢሚሬትስ ገንዘብ እና ወታደር ሲቀበል እና አሁን የራሱን ህዝብ ሲጨፈጭፍ የሚገኝ ሰው ለተናገረው ንግግር ነው ይህንን ምላሽ እየሰጡ የሚገኙት። ይህ እንግዲህ ፈጥኖ ዳሽ ኃይሉ የሱዳን ፈጥኖ ዳሽ ኃይል አዛዥ ጀኔራል መሐመድ ደጋሎ ምን ተናግሮ ነው የሚለው አብሮ የሚመጣ ጉዳይ ነው። ጀኔራል መሐመድ ደጋሎ ጎረቤት ሀገራትን አስጠንቅቋል። እንግዲህ ኤርትራን ጨምሮ የትኛውም ጎረቤት ሀገር ለጀኔራል አልቡርሃን ለመደገፍ የአየር ማረፊያ የድሮን ማኮብኮቢያ እንዲሁም ደግሞ ተዛማጅ ኤርክራፍት አገልግሎት የሚሰጡ ጉዳዮችን ቢያደርግ እና ቢፈቅድ ወዮለት ሲሉ ነው የገለጹት። እንግዲህ ይህንን ተከትሎ ነው የኤርትራ መንግስት ደጋፊ ገጾች ይህን ምላሽ እየሰጡ የሚገኙት። ሌላው ሌሎች መረጃዎችም አሉ። ከዚህ ጋር በተያያዘ እንደዚሁ የምጽዋ ወደብ እንደዚሁ የቃጫኝ አውሮፕላኖች ከሐምሌ ወዲህ ቢዚ ሆኗል የሚሉ መረጃዎች አሉ። ይህን በተመለከተ ወደ ሱዳን ጦር የሚደረግ ድጋፍም ሊሆን ይችላል የሚሉ መረጃዎችም አብረው እየወጡ ነው የሚገኙት። እንግዲህ በተለይ ጂኤስኤስጂ የሚባል ቡድን ደግሞ በአረብ ኢሚሬትስ ለፈጥኖ ራሻ ያሉ ለሱዳን ወታደሮችን እየመለመለ ነው ተብሏል። መልመላ የሚያደርገው በአጽህሮት ጂኤስኤስጂ ተብሎ የሚጠራ እና በዱባይ የሚገኝ ቅጥረኛ ወታደሮችን ከላቲን አሜሪካ ከኮሎምቢያ እየመለመለ ለፈጥኖ ደራሽ ኃይሉ እያስታጠቀና እንዲሁም ደግሞ ቅጥረኛ ወታደሮችን እየቀጠረ ይገኛል። በዚህም አራት መቶ የኮሎምቢያ ቅጥረኛ ወታደሮች ላሬሴፍ ተቀጥረዋል። እነዚህ እንግዲህ ማዘዣ ጣቢያቸው ኒያል አድርገው በሱዳንን መንግስት እየተዋጉ የሚገኙ ናቸው። ለዚህ ሰዓት ያስቋቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብ እስከምንገናኝ ድረስ ስለነበረን ቆይታ አመሰግናለሁ። መልካም ጊዜ።